ተመረሰ መተና አልክብራትና ክብራ ተወርካዎቻችን ቆይታችን ሞቅረመቅ እንዳለ እስከ 8 ሰዓት ድረስ ይቀጥላል። የመጀመሪያ ርዕሰ ጉዳዮቻችን የኢትዮጵያ ሴቶች ብሔራዊ ቡድን የኢትዮጵያ ሴቶች ብሔራዊ ቡድን ለ13 ዓመታት የናፈቀንን የአፍሪካ ዋንጫ ለማሳየት የ10 ሰዓቱን ጨዋታ በጉጉት እየጠበቅ እንገኛለን። የኢትዮጵያ ሴቶች ብሔራዊ ቡድን ከ13 ዓመታት በፊት 2012 ላይ በኢኳቶሪያል ግኒ ግርምሾ ቢኖር አሪፍ ነበር ነበር እዛው ቦታው ነበር። ኢኳቶሪያል ጊኒ ሆኖ ጨዋታውን በቀጥታ ሲያስተላልፍ ነበር እዛው ሆኖ ከኢኳቶሪያል ጊኒ ማላቦ፣ አትረሳኝም። ራሱ ከተማ ማላቦ ይሄ እንዲሁም ብዙ ገጠመኝ ያለባችሁ ሀገር ናት መስለኛ፣ ግርማቸ ያለው እኔ እንኳን የለውም እኔ ያልነበርኩም። እኔ ከእኔ ጋር የነበረው ግርምሻው ማላዊ እና ከዛ ደግሞ ጋና ነበር ና ንድራ አንድ ሁለት ሶስት አራት ሀገራቶች አብረ ነበር ግርምሾ ጋር። ይሄኛው ላይ ግን አልነበርኩም እኔ። ይሄ የስጋው ነገር እዚህ ላይ ነው መሰለኝ፣ የስጋው እዚህ ጋር ነው። ይሄ የዝንጀሮስ ነው ምንድን የተባለው ስጋአያን ያለችው፣ ብቻ ምን ጥቁር ስጋ ነው እና ምን እንደሆነ አይታወቅም። ብቻ እሱ ገጠመኝ አነጋጋሪ ነበር፣ ብዙዎች ያውቁታል ብዬ አስባለሁ። የሴቶች ብሔራዊ ቡድን እንግዲህ እንደሚታወሰው በ2012 የኢትዮጵያ ሴቶች ብሄራዊ ቡድን ትልቅ ተጫዋቾች ነበሩ። ለረጅም ዓመታት የኢትዮጵያ ሴቶች ብሔራዊ ቡድንንም በክለብ ደረጃ መጫወት የቻሉ ናቸው። እነ ኦሎምቤ፣ ህይወት ደንጊሶ፣ ራሂማ ዘርጋው፣ ቱቱ በላይ፣ ብርቱካን ገብረ ክርስቶስ፣ አማን ረሳቸው በጣም ምርጥ ምርጥ የኢትዮጵያ ሴቶች እግር ኳስን አብዮት የተነሳው በዛ ወቅት ነው። ምንም ጥያቄ በሌለው መንገድ ከሴንትራል ዩኒቨርሲቲ የሚባል ነበረ በ ዩኒቨርሲቲው ባለቤት ወይም የኮሌጁ ባለቤት አቶ አብነት ይባሉ ነበርና በጣም ለኢትዮጵያ ሴቶች እግር ኳስ ትልቅ ውለታ የዋሉ ሰው ናቸው። በነገራችን ላይ ሴንትራል ዩኒቨርሲቲን የሴቶች ቡድን በማቋቋም ማለት ነው። ከዛ በፊት በእርግጥ ብዙ የለፉ የደከሙ ነበሩ፣ እንደና አሰልጣኝ ብርሃኑ ግዛው አይነት መግጃን ሜዳና አካባቢው ሌሎች በጣም በርካቶች ስማቸውን የዘነጋኋቸው በጣም በርካቶች ለኢትዮጵያ ሴቶች እግር ኳስ ብዙ አስተዋጽኦ አድርገዋል። እና ላለፉት አስራ ሁለት ዓመታት ግን የኢትዮጵያ ሴቶች እግር ኳስ ያለበት ቦታ ጠፍቶ ነበረ። እንዲሁም የዛኔ ሲሄድ እኮ ክለብ እንትን አልነበረም፣ ሊግ አልነበረም እኮ ሊግ አልተቋቋመም። የዛኔ ሊግ አልተቋቋመም ነበር። የዛኔ ይሄ ላይክ እንደ ዲቪዚዮን ነገር ሆኖ አዲስ አበባ ላይ ለሁለት ምናምን ተከፍለው በዲቪዚዮን የሆነ ውድድር የሚካሄድ ነበረ። አማተር ነበረ የነበረው። የ2012 የአፍሪካ ዋንጫ ለኢትዮጵያ ሴቶች እግር ኳስ ይዞት የመጣው በረከት በጣም ብዙ ነበረ በዛ ነው ወቅት እጅግ በጣም ብዙ ነገሮችን ይዞ መጥቶ ነበር። አንደኛ የወቅቱ የፌዴሬሽኑ ፕሬዚዳንት አቶ ሳሉ እና ምክትል ፕሬዚዳንት የነበሩት አቶ ተካስፋው አንድ አይ ሀሳብ አመነጩ። ከመሬት ተነስቶ ነው እና ሴቶች እግር ኳስ እንዴት ማሳደግ እንችላለን፣ ወደ ሊግ እንዴት መቀየር እንችላለን ብለው አሰቡ እና አሁን የፕሪሚየር ሊግ ክለቦችን የሴቶች ቡድን ያዙ ቢባሉ እሻሉ ይታወቃል። ምክንያቱም ገንዘብ ታወጣበታለ፣ አለ ያው ተመልካች የለው ምናም ተብሎ ስለሚታሰብ እምቢ እንደሚሏቸው አውቀዋል። ስለዚህ ምን አንድ ሀሳብ አመጡ ተነጋገሩና፣ በስራ አስፈጻሚ ደረጃ ካፍ አቋቁሙ ብሎናል አሉ። ካፍ የወንዶች ቡድን ያለው ክለብ የወንዶች ቡድን ያለው ክለብ የሴቶችንም የማቋቋም ግዴታ ነው ብሎ አስቀምጧል። ስለዚህ በቀጣይ ዓመት የምትወዳድሩ ከሆነ የሴቶች ቡድናችሁንም ይዛችሁ መምጣት አለባችሁ ብሎ አስገደዷቸው ከዛ እንዳጋጣሚ ሆኖ ደብዳቤ የሚጠየቅ የለም ሆነን ለመናገር የታለ ደብዳቤ ያለ የለም ከምታገድ ብሎ ሁሉም ክለብ ሴቶች ቡድን አቋቋመ ከዛ በኋላ ሊግ ተቋቋመ ከዛ በኋላ ክፍያ ተጀመረ አሁን እኮ ከወንዶች የማይተናነስ ክፍያ ያላቸው ተጫዋቾች አሉ ሶስት መቶ አራት መቶ የሚከፈላቸው አይደለ አሁን በጣም ተወደ ተመራጭነቱ ከፍ ብሏል ኢትዮጵያ ንግድ ባንክ በተለይ የኢትዮጵያ ሴቶች እግር ኳስ ላይ ዋንጫ በማንሳትም በማሳደግም አሁን ኢቭን የ20 ዓመት በታች የ17 ዓመት በታች ሴቶች ቡድን አቋቁመዋል። ኢትዮጵያ ንግድ ባንክ ኢትዮጵያ ሴቶች እግር ኳስን ለማሳደግ እነ ኢትዮ ኤሌክትሪክ፣ እነ መቻል፣ ቅዱስ ጊዮርጊስ፣ ቡና እያን ሁሉም አብዛኞቹ ክለቦች አቋቁመዋል። ግን በተሻለ መንገድ እየሰሩ ያሉት አዋሳ ኢትዮ ኤሌክትሪክ በዚህ ልክ በከፍ አድርገን የምታነሷን አሁን አሁን ደግሞ እነ መቻልም እየመጡ ነው። እነ አዳማ ጥሩ እየመጡ ያሉ ቡድኖች አሉ። እና የዛኔ ምንም ነገር ሳይኖረን የሴቶች ሊግ ሳይኖረን ሴቶቹ ደሞዝ ሳይከፈሉ በምሳ ብቻ ሲጫወቱ በነበረበት ሰዓት የአፍሪካ ዋንጫ ገብተን ከዛ በኋላ ለምንድን ነው ያቃተን የሚለው ጉዳይ ጥያቄ የሚያስነሳ ነበር። አንደኛ ሊጉ ከፋይ ሆኗል። ህይወታቸውን በዚህ የሚመሩ ተጫዋቾች አሉ። የሴቶች እግር ኳስ ተወዳጅነቱን በኢትዮጵያ ጨምሯል። ተፈላጊነቱ ይህ በሆነበት ሂደት ለምን አልተሳካም የሚለው ጥያቄ የሚያስነሳ ሆኖ ቆይቷል። አሁን እንግዲህ ይህንን ጥያቄ ለመመለስና ወደፊት የኢትዮጵያ ሴቶች እግር ኳስን ለማስፈንጠር መልካም አጋጣሚ ሊሆን የሚችል እድል ተመቻችቷል። ኢትዮጵያ ከታንዛኒያ ጋር ነው የተደረደለችው። የመጀመሪያውን ዙር ጨዋታ ወደ ዳሬ ሰላም አቅንተው ሁለት ለባሮ ተሸንፎ ነው የመጡት። ፔናልቲ ስተዋል። በዛ ጨዋታ ላይ ታሪኩ አብርገና አስደናቂ ፔናልቲ ያድናለች እና ያቺ ፔናልቲ ጠቃሚ ናት በዛሬ ጨዋታ ላይ በእርግጠኝነት ሶስቱ ጎል ተቆጥሮ ቢሆን ድሮ ሶስት ለባዶ ቢሆን ድሬዳዋ ላይ ውጤት ለመቀልበስ በጣም አስቸጋሪ ሆን ነበር አሁን ላይ ግን ሶስቱ ጎል ስለቀነሰ ወይም ሁለት ጎል ስለሆነ ፔናልቲው ስለተሳተ የዳሬ ሰላሙን ውጤት ድሬዳዋ ላይ ለመቀልበስ ከፍተኛ ስራ እየተሰራ ነው አሁን እንግዲህ የከተማ መስተዳደሩም የድሬዳዋ ህዝብም በነቂስ ወጥቶ የኢትዮጵያ ሴቶች ብሔራዊ ቡድንን ማበረታታት አለበት ጥያቄ ነው። ማበረታታት አለበት። ማንም መቅረት የለበትም። በቃ ቤት ውስጥ መቅረት የለበትም። ማበረታታት አለብን። ከአስራ ሁለትና ከአስራ ሶስት ዓመታት በኋላ በአፍሪካ ዋንጫ እንደገና መመለስ የምንችልበትን እድል መጠቀም አለብን። ዛሬ ይሄ እድል ሌላው ጥሩ ነገር ይዞ የመጣው በመጀመሪያው ዙር ጨዋታ ላይ በውጭ ሀገር ሲጫወቱ የነበሩት እንደነ ሎዛ በራ አይነት ተጫዋቾች አልነበሩም። ክለቦቻቸው ኢንተርናሽናል ብሬክ ካልሆን አንለቅም ብለዋቸው ሎዛ አበራ መታለች። አንድም ማን ካልተሳሳትኩ ስሟን ሌላም ሁለት ተጫዋቾች መጥቷል። አሪያት ናት አሪያት አይደለም ዘነጋው አስማን ኔ፣ ያው እንመለስበታለ። ዙሮ ዙሮ ግን እንደ ሎዛ አበራ አይነትና በውጭ ሀገር የሚጫወቱ በነገራችን ላይ ፕሮፌሽናል ተጫዋቾች አሉን። የኢትዮጵያ ስቶች እግር ኳስ ውስጥ ይህንን የማያውቅ ብዙ ሊኖር ይችላል በነገራችን ላይ እና እንደዚህ አይነት ተጫዋቾች ስለመጡ ይበልጥ የማጥቃት እንቅስቃሴዎቹን የሚያግዙ ተጫዋቾች ናቸው። ይበልጥ ኢትዮጵያ ጎል እንድታስቆጥር የሚያደርጉ ተጫዋቾች ናቸው። ስለዚህ ተስፋው ዛሬ ላቅ ያለ ነው። ተስፋው ትልቅ ነው ዛሬ ለኢትዮጵያ ሴቶች ብሔራዊ ቡድን እና ይህንን ማሳካት የምንችል ከሆነ ደግሞ በአፍሪካ ዋንጫ መሳተፍ የምንችልበትን አጋጣሚ መፍጠር ይቻላል የሚለውን ሀሳብ ለማንሳት ነው። አሉት ይወራንተ አዎ፣ ሶፊ በጣም ከባድ ጨዋታ ይሆናል ብዬ አስባለሁ። እንዳልከው የሁለት ለባዶ ድል ማን ነው ሽንፈት መሆኑ ውጤቱ ጠባብ መሆኑ ጥሩ ነው ብዬ አስባለሁ። በነገራችን ላይ ባለው የመረጃ መሰረት ድሬዳዋ ላይ ከሰዓት የመንግስት መስሪያ ቤትም ዝግ ነው፣ ትምህርት ቤቶችም ዝግ ናቸው እና ከሰዓት በኋላ የድሬዳዋ ህዝብ በሙቀቱ ወይስ ለኳሱ ተብሎ በነገራችን ላይ በጣም የድሬዳዋ ከተማ አስተዳደር በጣም ሊመሰገን ይገባቸዋል። ስፖርት ወዳድ ናቸው አይደለ? ስማቸው በጣም ስማቸው ዘነጋት። ስማቸው አቶ ከድርጅዋር አቶ ከድርጅዋር በጣም ጎበዝ ናቸው ይመቹኛል። ማለት ይሄ እግር ኳስ ላይ ያላቸው ፍላጎት በጣም ጥሩ የሚባል እንደሆነ መናገር ይቻላል። ና ይህንን አድርገዋል። ከሰዓት በኋላ ድሬዳዋ ላይ ዝግ ነው። ትምህርት ቤትም መስሪያ ቤትም ዝግ ነው። ሁሉም ይገባል ተብሎ ተነግሯል። ትናንትና ማህበራዊ ስር ገጽ ላይ አስፈሬዋለሁ። ማለት በየሁለት ዓመቱ ወይም በየአራት ዓመቱ የምትገባ ብሔራዊ ቡድን አይደለም ያለን አለ። አፍሪካ ዋንጫ ላይ ከ14 ዓመት በኋላ ነው የምንገባው፣ ከገባም ማለት ነው። እና በዚህ ቀን የኢትዮጵያ ፕሪምየር ሊግ ጨዋታ መሆኑ እኔ ልክ አይደለም ባይ ልክ አይደለም ማለት፣ ብሔራዊ ቡድን የክለብ ውጤት ማለት ብሔራዊ ቡድን የክለብ ጥሩ መሆን ክለቦቻችን ጥሩ ሲሆኑ ብሔራዊ ቡድን ይገነባል። በሴትም በወንድም እና ሴትም ይሁን ወንድም ይሁን ብሔራዊ ቡድን ብሔራዊ ቡድን መከበር አለበት ብዬ አስባለሁ። ስለዚህ እዚህ ቀን ላይ ጌም ባይኖር ጥሩ ነበር። ለምሳሌ ኢትዮጵያ ቡና ከባህር ዳር ከተማ ዛሬ አስር ሰዓት ላይ ይጫወታሉ። ኢትዮ ኤሌክትሪክ ከ ከአርባ ምንጭ አሁን ከአስር ደቂቃ በኋላ ሰባት ሰዓት ላይ ይጫወታሉ። ሌላም በዛኛው ሄሚስፌርም ደግሞ እነውልዋሉ ይጫወታሉ ና አሁን ተከፋፈለ ብዬ አስባለሁ። ክፍልፍልል አሁን የኢትዮጵያ ቡና ደጋፊዎች ቡናን ማበረታታት ይፈልጋሉ ያሉ ክለባቸው ባህር ዳርም እነዛው ግን ኳስ ባይኖር ዛሬ ኢቭን ከዚህ ራሱ ከአዲስ አበባ ራሱ ድሬዳዋ ለማየት የሚሄዱ ብዙ የስፖርት ቤተሰቦችን ትመለከታለህ። ፕሪሚየር ሊጉ ባይኖር ኖር ማለት ነው። እና ይሄ ትንሽ እኔ አግባብነት አለው ብዬ አላስብም። እና ይሄ ልክ አይደለም ብዬ ለማሰበው፣ ግን አስማሻስ ፖሲብል እኛም ደግሞ ሽፋን ሰተነዋል። አሰልጣኙን ዮሴፍ ገብረ ወልድንም ለማናገር ሙከራ አድርገን ነበረ። በዚህ ፕሮግራም ላይ ደግፏቸው የሚሉ ሀሳባቸውን እንግዲህ እኛም በተደጋጋሚ ጊዜ መረጃውን ለስፖርቱ ቤተሰብ ተደራሽ ለማድረግ ስናስብ ስንሞክር ነበረ። እዚህ ጨዋታ ላይ እንግዲህ ትላንትና የፕሪማች ሀሳባቸውን አሰልጣኙ ዮሴፍ ገብረወልድና የብሔራዊ ቡድኑ አምበል ሎዛ አበራ ተናግረዋል። ምንድን ያሉት የመጀመሪያውን ጨዋታ ምን አይነት ስህተቶችን እንደሰራን ምን አይነት ክፍተቶች እንደነበረብን በቪዲዮ ጨዋታውን አይተናል፣ ገምግመናል። ጠንካራ ጎናችንንና መጥፎ ጎናችንን ለመለየት ሙከራ አድርገናል የሚል ሀሳባቸውን አሰልጣኙ ተናግረዋል። አጭር ጊዜ ቢሆንም ለመልሱ ጨዋታ አጭር ጊዜ ቢሆንም የነበረን ግን ሙከራዎችን ለማድረግ ሞክረናል የነበረበርን ችግር ብለዋል አሰልጣኙ። በአንጻሩ ሎዛ በራ ደግሞ ምንድን ያለችው የመጀመሪያው ጨዋታ ላይ የነበረውን ዴሊቨሪዎች አልተጠቀመም ነበር ብለዋል፣ እና የመጀመሪያውን ጨዋታ ላይ የአማካኞቻቸው አቅርቦት ለአጥቂዎች ነበረ መክናው ነው እንጂ ኳሶችን ማስቆጠር ነበረብን። ቢያንስ አንድ ጎል ማስቆጠር ነበረብንና ጨዋታው እንደውም አብረን ያየነው እንደውም የኢትዮጵያ እግር ኳስ ፌዴሬሽን ፕሬዚዳንትም አቶ ኢሳያስ ጅራም አጋጣሚ ይህንን ጨዋታ ስንመለከት አብረን ነበር ያየነው። እና በነገራችን ላይ እሳቸውም ሊመሰገኑ ይገባል። አሁን አንዳንድ ብዙ ጊዜ ትችቶችን ብቻ አይደለም እኛ ምን ሰነዝረው ድሬዳዋ ላይ እንዲደረግ የእሳቸው ሚና ከፍተኛ ነው። ይሄ ጥያቄ የሌለው ጉዳይ ነው እንጂ ኢትዮጵያ ላይ ላይደረግ የሚችልበት እድል በጣም ሰፊ ነበር። የካፍ ስራ አስፈጻሚ አባል ውስጥ መግባታቸው የፌዴሬሽኑ ፕሬዚዳንት አቶ ኢሳያስ ችራ ይሄ ጨዋታ ድሬዳዋ ላይ እንዲደረግ የበኩላቸውን ተወጥተዋል፣ ምስጋና ይገባቸዋል ብዬ አስባለሁ። ድሬ ቲቪ ላይ በነገራችን ላይ ይታያል ጨዋታው እና አሁን ዛሬ ፕሪሚየር ሊግ ባይኖር አትሊስት በቃ ሰው በሞራል ሆኖ ይህንን ጨዋታ ይመለከታል ብዬ አስብ ነበርና አሁን ተከፋፍለዋል። ኢትዮጵያ ቡና ደጋፊ ቡናን ማየት አለበት ያያል ኢትዮጵያ ደግሞ ሲባል ደግሞ ኢትዮጵያን ደግሞ የሚደግፉ ደግሞ አሉ ና ይሄንን ትንሽ እንደ ክፍተት ተመልክቼዋለሁ። የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር አትሊስት ይህንን ኮምፕሮማይዝ ሊያደርግ ይገባል ብዬ አስባለሁ። ለማንኛውም ግን እንግዲህ እነ ሎዛ ዛሬ እግራቸው ይጠበቃል። የሚያደርጉት እንቅስቃሴ ኢትዮጵያን ወደ አፍሪካ ዋንጫ ለመመለስ የሚጠበቅ ነው። በነገራችን ላይ እዚህ ቡድን ላይም ሊመሰገን የሚገባው አሰልጣኝ ፍሬው ሀይለ ገብርኤልም አስተዋጽኦ አድርጓል እዚህ ቡድን ላይም እዚህ ቡድን ላይ እንዲገነባ ቢያንስ አሻራውን ጥሎ ነው የሄደው። ቢያንስ ለይሄ ጠንካራ ብሔራዊ ቡድን እንዲመሰረት የአሰልጣኝ ፍሬው ኃይለ ገብርኤል ሚና አለበት ብያምናለሁ ጥሩ ጨዋታ እንመለከታለን። ዘጠኝ ሰዓት ላይ ነው ጨዋታው የሚደረገው። ከአስራ አራት አመት በኋላ የኢትዮጵያ ብሔራዊ ቡድን በሴቶቹ ወደ አፍሪካ ዋንጫ በሞሮኮ ወደሚደረገው የአፍሪካ ዋንጫ ለመሄድ ቀርተዋል። የድሬዳዋ ህዝብ እንግዲህ በጣም በነቂፍ ይደግፋሉ ብለን እናስባለን። ከሰዓት በኋላ አሁን ከዚህ ከስድስት ሰዓት ተኩል በኋላ ስራ የለም እንትንም ዝግ ነው። ትምህርት ቤትም ዝግ ነው። ስለዚህ ድሬዳዋ ዓለም አቀፍ ስቴዲየም ቆንጆን ጨዋታ ለስፖርቱ ቤተሰብ ያደርሳል። የዝግጅት ክፍላችን፣ ጣቢያችን ሲዲ ስፖርት የኢትዮጵያ ሴቶች ብሔራዊ ቡድን ታሪክ እንዲሰሩ እንመኛለን። መልካም እድል እንዲገጥማቸውም እንመኛለን። ይሄ ነው እንግዲህ ሀሳቢ ሶፊ። አዎ በጣም አሪፍ አሉቲ። በነገራችን ላይ የኢትዮጵያ ሴቶች ብሔራዊ ቡድን ለአፍሪካ ዋንጫው የሚበቃ ከሆነ በመጪው ክረምት ሐምሌ ወር ላይ ነው ለአፍሪካ ዋንጫ የሚጫወተው። ኦኬ ለአፍሪካ ዋንጫው በመጪው ክረምት ሐምሌ ወር ላይ የሚጫወት ይሆናል። ያም እንግዲህ ከጁላይ 25 ከጁላይ 26 በሞሮኮ ነው የሚከናወኑ። የአፍሪካ ዋንጫው ሞሮኮ ላይ የሚከናወኑ ነው። ሞሮኮ ለሶስተኛ ጊዜ ነው የምታስተናግደው ይህን የአፍሪካ ዋንጫ። እስካሁን 12 ሀገራት ነበር ሲሳተፉ የነበሩት። በሴቶች የአፍሪካ ዋንጫ ታሪክ ለመጀመሪያ ጊዜ 16 ቡድኖች የሚሳተፉ ይሆናል በዘንድሮ የአፍሪካ ዋንጫ ውድድር ላይ። ስለዚህ ትልቅ ጨዋታ ነው ትልቅ ውድድር ነው ይሄ ውድድር ወደ ኢትዮጵያ እንዲመጣ በተለይ በገለልተኛ ሜዳ ተጫዋትን ሌላ ጫና ውስጥ እንዳንገባ በማድረግ ረገድ የኢትዮጵያ እግር ኳስ ፌዴሬሽን ትልቅ ስራ ሰርቷል በፕሬዚዳንቱ አቶ ኢሳያስ ጅራ በኩል ይሄ መልካም አጋጣሚ ነው ይሄ ብሄራዊ ስሜት የብሔራዊ ስሜት የሚያመጣው የሀገራዊ ስሜት የሚፈጥረው ነው እንዲህ አይነት ነገሮችና እንግዲህ ድሬዳዋ በጣም ነው ያስገረሙኝ እንደዚ አይነት ውሳኔ መወሰናቸው ስራም ትምህርትም እንትን ብለው ጨዋታው እንዲመለከቱ አይ ቲንክ በነጻም ይመስለኛል መግቢያ የሚሆነው ካልተሳሳትኩኝ፣ እንደዚህ አይነት ጨዋታዎች ሲኖሩ ብዙ ጊዜ በነጻ ነው መግቢያ የሚሆነው። ስለዚህ በጣም አሪፍ አጋጣሚ ይሆናል። ለኢትዮጵያ ስቶች ብሄራዊ። ካሳኩት ደግሞ በጣም ቀላል ነው። ሁለት ጎል በሀገር መገለበጽ ቢያንስ ሁለታቸውን ሁነ ወደ ፔናልቲ ጨዋታው መውሰድ ትችላለ፣ ጫና መፍጠር ትችላለ። እና ከዚህ አንጻር አሪፍ አጋጣሚና አሪፍ እድል ይሆናል። እንግዲህ ድሬዎች እስኪ አልነበሩን አልነበሩን፣ ድሬዎች በየ አቅጣጫው አላችሁ በዩቲዩብ በቲክቶክም አልነበሩን፣ ድባቡንም ግለጹልን እዛው ያለውን ሁኔታ ግለጹልን። ለኢትዮጵያ ሴቶች ብሔራዊ ቡድን መልካም እድል እንመኛለን። እንግዲህ እነ ኦሎምቤ፣ እነ ህይወት ደንጊሶ፣ እነ ራሄማ ዘርጋው፣ እነ ብርቱካን ገብረ ክርስቶስ እና እነ ዙሊካ ጁዋድ፣ እነ ቱቱ በላይ የሰሩትን ታሪክ አዲሱ ትውልድ እነ ሎዛ አበራ እና ጓደኞቻቸው ትልቅ ታሪክ እንዲሰሩ እንመኝላቸዋል። ና ሶፊ ሎዛ ና ቅድም ሎዛ ከአሜሪካ የመጣቸው የመጣችው ከሞሮኮ ደግሞ አርያት ኡዶንጎ ናት። ሞሮኮ ገባች እንዲ አርያት ሞሮኮ ሄዳለች፣ ሞሮኮ ገብታለች። አዎ እና ሁለቱ ዛሬ ታንዛኒያ ነው። ብዙ ተጫዋቾች ያሉት ሄዱት አለ ሲምባ ቶች ቡድን ሄደዋል አብዛኛዎች። እና ዛሬ የእነሱ የነሎዛ መምጣት አሁን ባለፈው ጨዋታ ላይ ቢያንስ ከቤስት አስራ አንዱ ሁለቱ ቤስት ናቸው እና ሁለቱን አልተጠቀምንባቸው ነበረ እና የነማአድን ሰአሉ ኳሶች ሲባክኑ ነበር፣ አማካኝ ክፍሉ ላይ ማለት ነው። ብዙ ጊዜ ያው የሴቶች እግር ኳስን አንመለከትም እኛ ማለት ቀጥታ ቲቪ መብትም የለህም ና በየጨዋታዎቹም ደግሞ እንደ አጋጣሚ ሆኖ በአብዛኛው ወደ ክፍለ ሀገር ነው የሚከናወኑት ናሱ አስቸጋሪ ያደርገዋል እይታም ና ልክ እንደ ኢትዮጵያ ፕሪሚየር ሊግ ወደ አዲስ አበባ ቢመለስ የሶሽ ፕሪሚየር ሊግም ጥሩ እይታ ሊያገኝ ይችላል እና ትኩረትም ሊያገኝ ይችላል፣ የሚዲያ ሽፋንም ያገኛል ብዬ አስባለሁና እንግዲህ መልካም አጋጣሚ ነው ለኢትዮጵያ ሴቶች ብሔራዊ ቡድን። አጋሮቻችን እውቅና እንሰጣለን። የዚህ ፕሮግራም የክብር አጋር በመሆን ይመቻችሁ እያሏቸው የሚገኘው ዶክተር መቤት የጥርስ ሕክምና ማዕከል ነው። ለጥርስዎ ችግር የማያዳግም መፍትሄ የሚያገኙበት ቦታ ነው። ከውጭ ሀገር በመጡ ፕሮፌሰሮች ና ዶክተሮች አማካኝነት ኢንቪዚብል ብሬስ ወይም የማይታይ ብሬስ ከውስጥ የሚታሰር ነው። ምቾት የማይነሳ ለእይታም የማይደብረው ኢንቪዚብል ብሬስ እየተሰራ ነው፣ በጣም በአነስተኛ ና በተመጣጣኝ ዋጋ እንደዚሁም ሜታል ኦርቶዶንቲካል ብሬስም በዶክተር መቤጥርስ ህክምና ማዕከል ብቸኛው የካድካም ቴክኖሎጂ ባለቤት ነው፣ ዶክተር መቤጥርስ ህክምና ማዕከል። እንደዚሁም ይህንን ተከትሎም ዓለም አቀፍ የጥርስ ህክምና በሀገራችን መስጠት የሚያሸውን ሰርቲፊኬት ተረክቧል። እንኳን ደ ሳልን እንኳን ደስ አላችሁ እያለ ኢምባሲዎች ላይ የተለያዩ ንጆች ላይ የሚሰሩ የውጭ ሀገር ዜጎችም በዶክተር መቤት ጥርስ ህክምና ማዕከል በአውሮፓና በዱባይ ደረጃ ያሉ ህክምናዎች እንደሚያገኙ መግለጽ ይወዳል። ለመላው ኢትዮጵያውያኖችም በተመጣጣኝ ዋጋ ይህንን የህክምና አገልግሎት አመቻችቷል። ዶክተር መቤት ለጤናም ለውበትም ለጤንነትም ለውበትም ነው። ላይክ ለምሳሌ የነርቭ ችግር ከጥርስ ጋር የተያዘ ካለ ሌዘር ቴክኖሎጂ አለ በተጨማሪም የወለቁ ጥርሶች ካሉ ይተካሉ በጣም በሚያማምሩና በልክ በሚሰሩ። ይሄ ካርካም ቴክኖሎጂ አንዱ ጥቅሙ ከዚህ በፊት ጥርሶች ሲተከሉ ነርቭ ይነካሉ፣ በትክክል ስለማ ወይ ይበዛሉ ወይ ያንሱና ችግር ይፈጠራሉ ጥርሳችን ላይ። አሁን ግን በትክክል ራሱ ማሽኑ ለክቶ ስለሆነ የሚያስቀምጠው ነርቮች እንዳይነኩ አርጎ ተፈጥሮ በሚሰራው መንገድ መስራት ስለሚችል ማሽኑ በልዩነት ይህንን ችግር የፈታበት ሂደት አለ። ሆሊዊድ ስማይልም አለ። ሆሊዊድ ስማይል ለውበት በጣም ብዙዎች የሚጠቀሙት ነው። ዝነኛ ሰዎች በተለይ ሆሊዊድ ስማይልን ከዚህ በፊት ሳምፕል ተሰርቶ ነበር የሚላከው። አሁን እዚሁ ነው የሚሰራው፣ ማሽኑ ስለመጣ ባለሙያዎችም ስላሉ እዚሁ ነው የሚሰራው። ጊዜ ትቀጥባለ፣ ገንዘብን ትቆጥባለ። እና ሆሊዊድ ስማይልን በልዩነት በዶክተር መቤትርስ ሕክምና ማዕከል አለ። የመቻቹ እያላችሁ ነው የሚገኘው። ለዚህ ፕሮግራም የክብር አጋር እናት ባንክ ነው። በልዩነት እናት ባንክ ይህን ፕሮግራም በክብር አጋሩ ነው ለረጅም ጊዜ ከኛ ጋር እየቀጠለ ነው የሚገኘው። እንደ እናት የሚንከባከቡ እጅግ የሰለጠኑ ባለሙያዎች አሉ በእናት ባንክ። እናት ባንክ በተለይ ሴቶችና እናቶችን ተጠቃሚ የሚያደርጉ አዳዲስ ፕሮጀክቶችን ነድፎ እየሰራ ነው የሚገኘው። ስራ ለመስራት ነው የምትፈልጉ ወይም ደግሞ ስራ ላላችሁ ተጨማሪ ካፒታል ለምትፈልጉ ገንዘብ የሚያስፈልጋችሁ የብድር አገልግሎት ያመቻቻል። ሲቆጥቡም ጠቀሚ ያለ ወለድ ነው ያለው። ሲበድረውም ደግሞ የወለድ መጠኑ አነስ ባለበት መንገድ ያመቻችሁ ለውታል ማንደና የተባለው እናት ባንክ ነው ሮ